ይኸውናችሁ ዛሬ ላይ ደግሞ የሚደንቅ ስራ ስራዎችን ለመጥራት ያው እንግዲህ እዚህ እንገኛለን ማለት ነው። አሪፍ የሆኑ ስራዎችን የላይቲንግ አሰራር ገጠማ፣ የፊኒሽንግ ስራዎችን ሙሉውን እንሰራለን ማለት ነው። አብራችሁን እንድትሆኑ አብራችሁን ከእኛ ጋር እንድትሰሩ እናም ደግሞ ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉ ጠይቃቸዋለን ተመልካቾቼ። እንደምታዩት እዚህ ጋ የሶኬት ላይን፣ የላይቲንግ ላይን፣ እንዲሁም የስዊቾች ጠቅላላ የብሬከር ላይን ጀምሮ እሱ እንዴት ነው እሱ የሚለውን ነገር አሳያቸዋለሁ። ሻሉ ምን አይነት አለ? ሻሉ እንዴት ነው የገባው? ምን አይነት ነው እሱ ስፖርት፣ ምን አይነት ነው እሱ፣ እንዴት ነው እሱ፣ ስንት አይነት ነው ያለው የሚለውን ነገር ሙሉን አሳያችኋለሁ ማለት ነው። እንደምታዩት ከውድ ጓደኛዬ ጋር የሚደንቅ ስራዎችን አብረን እንሰራለን ማለት ነው። እናም ደግሞ አብራችሁ እንድትሆኑ ጋበዝኳችሁ። መልካም ጊዜና ቆይታ ሆንላችሁ። ጉድባይ እሺ እናም የወላችሁ እንደምታዩት ይሄ ማለት የጃክሽን ቦክስ ነው። ኮኔክሽን ሲስተም የሚሰራበት ማለት ነው። ይሄ ኮኔክሽን ሲስተም ሲሰራ እንዴት ነው ስሚለው ነገር ቀጥዬ ማሳያችሁ ነው የሚሆነው። ይሄ ሙሉ መጀመሪያ ላሳያችሁ ብዬ ነው። እንደምታዩት እነዚህ ስፖቶች ላይቶች አሉ፣ የሻዱም ላይት አለ። እንደምታዩት ይሄ ወጥቶ ያለው ገመድ ጃክሽን ቦክስ ባለ 85 ጃክሽን ቦክስ ሆኖ ኮኔክሽን ሙሉ ሲስተሙ የሚሰራበት ቦታ ነው። እንደምታዩት ይወላችሁ ይሄ የምታዩት ገመድ በሙሉ መጨረሻ ላይ እንዳለ ይወጣል ማለት ነው። ይጠፋል ማለትም ኮኔክሽን ከተሰራ በኋላ በጃንክሽን መክደኛ አለ፣ ይከደናል፣ ከደናል ማለት ነው። አሁን ኮኔክሽን ስንሰራ ደግሞ እናያለን። ተመልከቱ። ይሄ ኮኔክሽኑ ስንሰራ ነው። እንደምታዩት ስላብ ላይ ከላይ በኩል ፎቅ ላይ ነው ማለት ነው። ስለዚህ ይሄን ስላብ ላይ ያለውን ኮኔክሽን ሲስተም ሙሉን የላይቲንግ ላይኑን እየሰራ ነው የምንገኘው እንደምታዩት እዚህ ብዙ አይነት ሲስተም ስላለ የሻዶም የሴንተር ላይት በጣም ብዙ አይነቶች ፓወርም ጨመረ ዚጋ ስለሚመጣ ኒውትራል ፌዝ የሚመጣ ሙሉ ስላለ ዚጋ እንዳለ አሰራሩ እየሰራነው የምንገኘው እንደምታዩት እነዚህ ሪተርኖች ናቸው የምሰራቸው። በጣም ብዙ አይነት ስራዎችን ነው እየሰራነው የምንገኘው እንደምታዩት። ተከታተሉ ተከታተሉን፣ እንዴት እንደሚሰራ ተከታተሉት። በጣም አሪፍ የሆነ ስራ ነው። እናም እንደዚህ አይነት ሙያዎችን መስራት መማር እንዲሁም ደግሞ መቀጠል የምትፈልጉ ካላችሁ እኛን ማግኘት ትችላላችሁ። አድራሻችን ሀዋሳ እንገኛለን፣ በሳሙኤል ገበያ አዳራሽ ውስጥ ፕሮፌሽናል ኤሌክትሪሻን ተፈንቀቱ። እንግዲህ ምን አይነት ስራ እንደሚሰራ ሥራ በዚህ ቤት ላይ እየሸራን እንገኛለን። እንደምታዩት የሚደንቅ የሚገርም የሚ ድንቅ አሰራር ነው የተሰራ ያለው። ተመልከቱ ተመልካቾች፣ እናም ይህን የመሰለ ምርጥ የሆነ እቤት እንዴት ነው እሱ የሚሰራው፣ ኤሌክትሪካል ፓርቱ እንዴ የሚሰራው፣ ሶኬት ሊሆን ይችላል፣ ላይቲንግ ሊሆን ይችላል፣ አጠቃላይ እንዴት ነው እሱ ኮኔክሽን ሲስተሙ እንዴት ነው እሱ የሚለውን ነገር አሳያቸኋሉ ማለት ነው ተመልካቾች። እንደምታየሁት ይህ ወላችሁት ላም ላይ የሚገኝ ኮኔክሽን ሲስተም አለ። ኤ ማለት ጃክሽን ቦክስ ነው ጃክሽን ቦክስ በሆነው ነገር ግን ኮኔክሽን ሲስተም ነው ይሄ ሙሉ ኮኔክት ተደረገ ሲስተም ነው እሱ ሙሉ አሳያችኋለሁ ማለት ነው። እንደምታዩት ይሄንን ይመስላል። እናም አብራችን እንድትሆኑ ለዚህ ቪዲዮ አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ቀጥታ ወደ ስራው እንገባለን። አሰራሩን ሙሉን የማሳያችሁን የሚሆነው መልካም ቆይታ እየሆነላችሁ ጎድባይ እናም ይሄውላችሁ ተመልከቱ፣ የሚገርም ስራ ተሰርቷል ማለት ነው። ይሄ ኮኔክሽን ሲስተም ብዬ አልኳችሁ ነው። ኮኔክሽን ሲሰራ በጣም በስትሮንግ እንደዚህ አድርጎ ነው መሰራት ያለበት። እንደምታዩት በጣም በአሪፍ ሁኔታ ነው ይሄ ስፕላይስ ሲደረገ የተደረገው የተሰራው ማለት ነው። ይሄ በጁላ ስፕላይስ የተደረገ አይመስልም። በጣም በጠንካራ በአሪፍ ሁኔታ ነው ስፕላይስ የተደረገው። ስለዚህ ኮኔክሽን ስንሰራ በጣም በጥንካሬ መስራት ይኖርብናል። ምክንያቱም ዱዝ ኮኔክሽን በሚኖርበት ሰዓት እቃዎችን የማቃጠል ኦፖርቹኒቲ በጣም ከፍ ያለ ስለሆነ በጣም ጠንክር አድርገን መስራት ይኖርብናል። እንደ እንደዚህ ያደረግን መስራት አለብን ማለት ነው። እነዚህ እንደምታዩዋቸው ሪተርኖች ናቸው። ይሄ በጂጂ ማሳያችሁ ሪተርኖች ናቸው። ስለዚህ እዚህ ጋ ጥቁርና በቀይ ቢጫ ያለ ደግሞ እሱ ኒውትራልና ፌዝ ብለን የምንለው ነው ፓወር ማለት ነው። ቀጥታ ከሰርኪት ብሬከር ተቀብሎ የሚመጣው ላይን እዚህ ጋ ያርፍና ከዚህ ኮኔክሽን ተቀብሎ ነው እንግዲህ ለእሶችና ለላይት ሙሉ የሚሰጠው ማለት ነው። በዚህ አይነት መልክ እየተሰራ ይገኛል ማለት ነው። ይሄ ቤት በጣም የሚደንቅ ስራ ነው። እናም ተመልከቱ፣ እዚህ ጋ ኦፕን ክችን ቤት አለ። ኦፕን ክችን ይሄኛው ሙሉ እየተሰራ ነው የሚገኘው። እንደምታዩት ተመልከቱ፣ እየተገጠመ ነው ማለት ነው።

ኦፕን ክችን አካባቢ ላይ ያለው ሴንተር ላይት የተገጠመ ነው። ሻው ደግሞ አልቆለታል። ሙሉ ተገጥሞ ስፖርትም እንደምታዩት ሙሉ አልቋል ማለት ነው። አሁን የሚቀረን የስዊች ገጠማና እንዲሁም የሶኬት ገጠማ ነው። ከዛ ውጪ እዚ ስካቶላ ላይ የምታዩት እዚ ጋር እንደምታዩት ስካቶላ ላይ ኮኔክሽን ሰርተናል። እሱን በፕላስቲክ ያደረግን ማሸግና በክዳኑ መክደን ነው የሚቀረን ማለት ነው። እንደምታዩት በጣም የሚገርም የሚደንቅ ስራ ነው። በጣም አሪፍ ነው። ይህን ቪዲዮ ላይክ፣ ሼር እንድታረጉት እንዲሁም ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ እንድትከታተሉን በጣም አሪፍ አሪፍ ስራዎች ወደ እናንተ ይደርሳችኋል ማለት ነው። እንዲሁም የደውሏን ምልክት በመጫን ኦንላይን በማድረግ በየጊዜው መለቆ ቪዲዮ ወደ እናንተ ይደርሳል ማለት ነው። እንደምታዩት ይሄውላችሁ ሴንተሩ ኦፕን ኪችኑ እንዳለ ሴንተሩ ተገጥሞ አልቆ ይሄውላችሁ ወረድ ማለት ነው። እንደምታዩት ይሄንኛው ሻዶም ላይቱ ደግሞ ሶስት አይነት አራት አይነት ከለር አለው ይቀያይራል ማለት ነው። በጣም አሪፍ አሪፍ እንትኖች አሉት። እንደምታዩት

እናም ይኸው ላችሁ እንደምታዩት ተመልከቱ። በጣም የሚገርም ስራ ነው እየተሰራ የሚገኘው። ይህንኛው ኦፐን ክችን ነው እንደምታዩት። አሁን የላይቲንግ ሲስተም እና የሱች ሲስተም ማለት የሶኬትል ሲስተም እንዲሁም ሱች ገጠማዎች የሚቀሩት እነሱ ናቸው። ከዛ ውጭ ጠቅላላ አልቋል። እንደምታዩት ኦፐንክችን ላይ ያለው እንዳለ የሶኬት ላይኑ አልቆ ነው ያለው። ያው ሶኬቶቹ እንዳለ ተገጣጥመዋል። አሁን የሱቾቹ ላይን መግጠም ነው የሚቀረው ማለት ነው። የላይቲንጉም ላይን መጀመሪያ ገጥመናል፣ አሁን ጨርሰናል እንደምታዩት ስለዚህ ከዚህ በኋላ ያለው ሲስተም ደግሞ የብሬከር ላይን መቅጠም እንዲሁም የሶኬቶችና የሱቾችን እነሱን መጨረስና መገጣጠም ነው የሚቀረው ማለት ነው። እንደምታዩት በጣም የሚገርምና የሚደንቅ ስራ ነው። እንደምታዩት እስካቶ ላላ ላይ የሚሰራ ስራ በሙሉ የኮኔክሽን ሲስተም ነው ያም ማለት የላይቲንግ ሲስተም ነው ማለት ነው። ያወላችሁ እንደምታዩት በጣም አሪፍና አሪፍ የሆነ ስራ ነው። እናም ለዚህ ቪዲዮ አዲስ ናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ ከዛ ውጪ በጣም አስደናቂ የሆነ ስራዎች እንዲሰራላችሁ የምትፈልጉ ካላችሁ እኛን ማግኘት ትችላላችሁ ማለት ነው። ይሄውላችሁ እንደምታዩት እዚጋ የአንደኛው የሴንተር ላይት ኦር የሳሎን ላይ ያለ የሴንተር ላይት ነው። ይህንኛው በዚህ በኩል ያለው ደግሞ እንደምታዩት የኦፕ ክችን ነው። ይህ የሚበራው የሚጠፋው እንደምታዩት ሳሎን ላይ ያለ ሁለተኛው ሴንተር ላይት ነው ማለት ነው። ሁለት ነው ሴንተር ላይቱ፣ አንደኛው ሴንተር ላይት ነው። እዚህ በዚህ አይነት መልክ ይሰራን እንገኛለን ማለት ነው። እናም ተመልካቾች እንድታበረታቱን፣ ይኸው እንግዲህ ስራዎቻችን የሰራነው ለእናንተ እየቀረብን እንገኛለን ማለት ነው።